የኔ ኑሮ ካሁን በኋላ እያንተ ሆኗል። የኔ ፍቅር የኔ ወለላ እንቅድሚያ ምትሰጥ ከምንም ለእኔ በምድር ላይ ያለ ጉዳዬነ ደስታሴ ርቃት መንፈሴን ተስፋ ቁርጭ በራሴ ድምድሜ ነበር ሲጨንቀኝ አንተን ባይሰጠኝ። ሰላም እንዴት ናችሁ ውድ ዩትዩብ ቤተሰቦቻችን? ደህና ናችሁ ወይኛ? ደህና ነን አልን። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልን። ዛሬም እንግዲህ መጥቻለሁ እንደተለመደው እና ከዚህ በፊት የነበረው ቪዲዮ ላይ የሁላችሁንም ኮሜንት አይቻለሁ። እጅግ አድርጌ አመሰግናለሁ ስለተረዳችሁኝ ያው እንዳልሁሌም እንደምለው እናንተም እንዳላችሁት ሰው ይቅርታውን አምኖ ይቅርታ ጥፋቱን አምኖ ይቅርታ ከጠይቀ ይቅርታ ማለትም ማድረግም ትልቅነት ነው እና ዛሬ አይ ቲንክ በስልክ እንዳወራ ነው መጠን በደስታ ቪዲዮ ነው የመጣሁት ብዬ አስባለሁ። እግዚአብሔር ያውቃል እሱ መጥቶ የሚለኝን ነገር ግን በስልክ ከሌላው ጊዜ ለየት ባለ መልኩ ነው ያወራኝ እና አስቡበትም ቪዲዮውንም የእናንተንም ኮሜንቶች አይቶ የሆነ ነገር እንትን እንዳለው ነው የነገረኝ፣ ያወራኝ እስቲ እና ሲመጣ ያለውን ነገር ምን እንደሚለኝ በአካልም፣ ያው እንግዲህ በእናንተ ፊት ከእናንተው ጋር ስለጀመርን እርቃችንም እዚሁ እናንተ ፊት ነው የምናደርገው ማለት ነው ብዬ አስባለሁ። እና በስልክ አውርተናል እና እንደተለመደው የጠበኩት ነው ማለት ነው ከዛ መጥቶ። እስቲ ቅርብሉኝ ዛሬ ደስ የሚል ቪዲዮ ለናንተ ይዤ እመጥቻለሁ ብዬ አስባለሁ። እንደ እግዚአብሔር ፍቃድ እንጠብቀው፣ እስኪ ምን እንደሚለን አብረና ያለን ፍቅሬና ህይወቴ ክብሬ መሰረት ሀብቴና ንብረቴ ነያልዝነቴ በቲ ሳይህ ጠግቤ አለው አትጥፋ ከፊቴ እና ውድ ቤተሰቦች ከጥበቃዎች በኋላ ከደቂቃዎች በኋላ መቷል ማለት ነው። እስኪ ሰላም ቤተሰቦች እንዴት ናችሁ? እንደናችሁ እኔ ደህና ነኝ፣ አለሁላችሁ። በያላችሁበት ሰላማችሁ ብዝት ይወለለ። ዛሬ አዲስ ነገር አለ እና ምንድን ነው መሰላችሁ? ዛሬ ልንታረቅ ነው መሰለኝ። ግን አንድ ቅጣት አላት፣ የምትቀጣው እሱን ከተቀጣሽ በኋላ ነው ስለ እርቁ ማውራት የምንችለው። ምንድን ነው ቅጣትኝስ? ቅጣቱ ለማንኛውም ለማንም ሰው ቢያንስ የመጨረሻ እድል ልስጣት ብዬ ነው። ያው የመጨረሻ ቢሆን የመጀመሪያ ዋናው እኔ ከዚህ በኋላ ጥፋቴን ስላመንኩኝ ለማስብም እንዳመንኩኝ እና እንደተማርኩበትም ስላሰብኩኝ የመጨረሻ ቢሆን አላሳፍርም። ክል ቅታ ስላደረክልኝ አመሰግናለሁ። ምንም አይደል። በዚህ አጋጣሚ በውስጥ መስመሪያ ወጅራችሁኝም በስልክ የደወላችሁልኝንም በጣም አመሰግናለሁ። ከልብ አመሰግናቸዋለሁ። መጀመሪያ ከሷ ይልቅ እናንተ ነው የማመስገን የምፈልገው። ኮሜንታችሁንም አይቼዋለሁ። እንዲሁም ከአንተ በላይ እጅግ አድርጌ አመሰግናቸዋለሁ። ምክንያቱም እኔ ነው የረዳችሁኝ ነገሩ ላይ በጣም አተኩሬ በጣም ጊዜ የሰጠሁበት ከልቦ እንድታየው ብዬ ነው እንደ ባለፈው ቀለል አድርጌ ባለፈው ከልቦ አታስቦም የሚያ ነገር ሊደጋገም ይችላል ብዬ ነው። ነገሩ ላይ በጣም ጊዜ ወሰድኩበት ማለት ነው። አስቤበታለሁ ቢያንስ የእሷ አለነ የሆነችው ጥሩ ነገር ይበልጣል፣ ቢያንስ መጥፎ ነገር ካረገችኝ ይልቅ ብዬ ውሳኔን በርቅ ዘጋዋለሁ ማለት ነው። እና ከዚህ በኋላ እንዳይደገ እዚህ በኋላ በቃ እንደዚህ አይነት ፕራንክ ይቅር፣ ቢያንስ አንተን ጠይቂ፣ አንተን ፕራንክ አድርጋል ወይ ፕራንኩ ቢቀር ይሻላል። ቢያንስ ቀለል ያለ ብዙ እኮ በሪል ነገር ባትሞጭ ደስ ይለኛል። ከልቤ ይቅር ብያታለሁ። አሁን ቅጣቱ ምንድን ነው? መቆንጠጥ አለባት።

ቅጣቱ ምን ይሁን፣ ኮሜንት ላይ እነሱ ያሳውቁኝ እና በቀጣይ ቪዲዮ ቅጣቱ እንዘረዋለን። እነሱ እንድቀጣ አይፈልጉም አይደል? ኧረ ይፈልጋሉ። አይፈልጉም፣ አይፈልጉም። እና እኔ አንዳንድ ማለት የምፈልጋቸው ነገሮች አሉ። በዚህ አጋጣሚ ያው መጀመሪያም ከልቤ እንዳልሆነ ተናግሬያለሁ። አሁንም በድጋሚ ከልቤ እንዳልሆነ ለመናገር እወዳለሁ። ከዚህ በኋላም ደግሞ በፍጹም እንደማይለምደኝ እናንተንም ውድ ቤተሰቦችን እንደማላስከፋ መከታይንም እንደው ለዝገባው ተስፋ አደርጋለሁ። ማለት ተስፋ አደርጋለሁ ዛ አደርገዋለሁ ረዲ እና በዚህ መሀል እኛ በእንደዚህ አይነት ቪዲዮ መታን እናቅም ነበር፣ እና በዚህ መሀል የእናንተን አሳቢነት፣ የእናንተን መልካምነት፣ የእናንተን መውደድ፣ ለእኛ ያላችሁን ትክክለኛ መውደድ ስላሳያችሁን ከልብ አድርገን እናመሰግናለን። ትንሽም ቢሆን በጣም እኛን በጣም የሚወዱ እንደዚህ ያለው ቤተሰቦች አሉ ብዬ አላሰብኩ ነበር። በእውነት በቃ ሳናስበው ትንሽም ቢሆን ብዙ ቤተሰቦች አፍርተናል ማለት ነው። ከቁጥር ብዛት ይልቅ የሆነ ትንሽ ሆኖ እናንተን የሚወዳችሁ ለእናንተ የሚያስብላችሁ በቃ ጥሩነታችሁ የእኛን አብሮነት እኛ በጥሩ ቪዲዮ ስንመጣ ሳቃችንን የምትወዱ በእውነት እኔ አንዳንድ ኮሜንቶች ሳነብ በደንብ ነበር። ከነበርኩበትም ሲትዌሽን አንጻር ኢሞሽናል የሚያደርገኝ ና ትንሽም ሆናችሁ እንደዚህ ስለምትወዱን ስለምትከታተሉን ከልባችሁ እጅግ አድርገን እናመሰግናለን። በእውነት እግዚአብሔር አክብርልን። እናመሰግናለን እና ከእሷ ጋር በስልክ በጣም ብዙ ሰዓት ስላወራን ወሬ እንዳለ የጠፋብኝ በስልክ በጣም አውርተናል። እኔ ከማስታውሳቸው ልበላችሁ። ከዚህ በኋላ ፕራንክ እያሉ ካሜራ እያያሽ እንደዚህ አይነት ነገሮች እንዳይለመዱሽ እሺ። ቶሎ ቶሎ ምትናደጅውን ነገር አቁሚ እሺ። በግራ ጎንማ እኔ ነው በደካማ ጎን ነይ ጥምጪ። ሪል ነገር ፕራንክ ብለሽ አትምጪ፣ እሺ አይለመደኝም። በዚህ አጋጣሚ እና እና ቤተሰቦቻችን እኛም የሁሉ ጊዜ እናንተን ስለአንገላታን ስለአስጨነቅናችሁ እናንተንም ይቅርታ ነው። እሷ አይዲያ ነው ያስጨነቃችሁ። እሷ እናንተንም ይቅርታ ተባላችሁ። ያው አዎ እኔ መጀመሪያ ፕራንክ ነው ብዬ አስቤ፣ ሳናስበው የሆነ ተከታታይ ቪዲዮዎች እናንተን በማስጨነቅ ምተናል። ከዚህ በኋላ እንደማናስጨንቃችሁ፣ እንዲያውም በተቃራኒው ዘና ፈተ በሚያደርገው አይዲያዎች የእኛን ደስታ ብቻ ምታዩበት፣ እናንተን የምናስደስትበት አዝናኝ ቪዲዮዎች ይዘን እንመጣለን ብዬ ተስፋ አደርጋለሁ። እስከዛሬም ስለነበረው ከልብ ከልብ ከልቤ

እኔም ምድጋ አድርጌ እወድሃለሁ። በዚያ አጋጣሚ ውድድ ነው ማድረግ እና ከዚህ በኋላ ላላስቀይምህ እጥር እጠራለሁ። እሺ ይሄን ቤተሰብ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ ይሄን ቪዲዮ ደግሞ ላይክ በማድረግ ጀምሮ። ምክንያቱም ዛሬ ደስታችን ቀን ነው። ስለዚህ ምን ያስፈልገናል? ብዙ ላይክ ያስፈልገናል። ፍቅራችሁን በላይክ ግለጹልን፣ ደስታችሁንም እንደዛው ሀያ፣ ስታይታችሁን ደግሞ ኮሜንት አድርጉልን። ከምንም በላይ ደግሞ ሼር አድርጉልን፣ በጣም ሼር አድርጉልን። ምክንያቱም ቪዲዮችን የታየልን አይደለም እና ሼር ብታደርጉልን ግን የተወሰነ ያህል ትን ይላል። አንድ ሰው በንስ ለአምስት ሰው ለጓደኞቻችሁ፣ ኢሞ ላይ፣ ዋትሳፕ ላይ፣ ቴሌግራም ላይ፣ ቲክቶክ ላይ ሼር አድርጉልን ፕሊዝ። እና ያው ቪዲዮ መስራት ማለት ይታቁታላችሁ አድካሚ ነገር ነው እና ቪዲዮ ሰርታችሁ ምግብ ሰርታችሁ ስታቀርቡ ሰው አልበላም ሲላችሁ እንዴት ነው የሚደብር ስሜት አለው አይደለ? አሁን ቤታችሁ እንግዳ ጋብዛችሁ አልበላም ቢላችሁ የሰራችሁት ምግብ በጣም ነው የሚደብረው። እና ልክ የኛም እንደዛ ነው። ቪዲዮ ሰርተን ኤዲት አድርገን ታይም ወስደን ምናምን ለፍተን የምናቀርበውን ነገር ሰው ሳያይልን ሲቀር ቅር ይለናል እና ደግሞ ከምንም በላይ ፍቅሬን እንዳታስደብሩት ሼር አድርጉልን ሰብስክራይብ፣ ላይክ አድርጉ። ያው ከእናንተ ምንም አይቀንስ፣ ምንም አይቆጥርም። ማየት ሙሉን ማየት ጨርሶ ለእኛ በጣም ያግዘናል፣ እኛም ደስ እንዲለን። ከምንም በላይ ደግሞ ሚሊን ተወዱት አይደልም? ከፍ ለማድረግ እና ደግሞ ኢትዮጵያ ያላችሁ ወደቤት ደግሞ ቪፔን እያበራችሁ ብታዩልን እጅግ በጣም ደስ ይለናል። ሁላችሁንም እንወዳችኋለን። እስካሁን በሁሉም ቪዲዮዎች አብራችን ስለነበራችሁ በጣም እናመሰግናለን። ከዚህ በኋላም ስለምትሆኑ እጅግ አድገን እናመሰግናለን። ተስፋ እናደርጋለን። እንወዳችኋለን።